ወይማ እንዴት ነሽ? ሰሞኑን ባክሽ ዝም ብዬ ደስታ ላይ ነኝ። የድሮ ልጆች ተመልሶልሻል? ሀባስ እንዴት ነው ማለት? አንድ ላይ አይደለንም ማለት? ኧረ ምንም አልነገረኝ። ምንድን ነው ማ ራስ ጨነቅሽ? እንግዲህ እዚህ ጋር እንደምታዩት ያው አያት መታመም ማለት በጣም ከባድ ነው፣ እውነት ለመናገር ምክንያቱም በአያት እጅ ያደገ ሰው ትንሽ ከበድ ይላል ማለት ነው። እኔ አያቴ ናት እያሳደገችኝ፣ ከአያቴ ጋር ነው ስኖር የነበረው ቢያንስ ሀያ አመት ወደ ሀያ ሁለት እንደዛ ሲሆኔ ነው ወደ ኩሽና መግባት እራሱ የጀመርኩት ማለት ነው ከዚያ በፊት ግን እንጀራ እንዴት እንደሚጋገር ወጥ እንዴት እንደሚሰራ ምናምን አላውቅም እሳት እራሱ እንደዚህ ጠፍቶ ለአንድ ጉንብስ ስል አያት የት ቆጣኝ ነበር ማለት ነው ገባቸው አይደለ እና የአያት ቀለጤ ነው የሚሉኝ እና በአያት እጅ መብላት በአያት እጅ ማደግ በጣም ደስ ይላል። መታደል ነው ማለት ነው። እና እንግዲህ እንደምታዩት በጣም ቅድም ላይ በጣም ደስ ብሎት ነበረ። አሁን ላይ ግን በቃ ድብርት ነው እየጣለበት ማለት ነው። ምስኪን የጫውጋ አይዞ። ለማንኛውም እንግዲህ እዚህ ጋር ደግሞ እንደምትዋት በሀሳብ ጨለጥ ብላለች። ወይ ፍቅር ፍቅር እኮ እናንተ በጣም ከባድ ነው ለሰው ልጅ ግን ፍቅር ስንል ማለት ነው ሶስት ፊደል ብቻ ነው የሚያመለክተው ማለት ነው። ግን ፍቅር ጠለቅ ብለን ካየ ነው በጣም በጣም ከባድ ነው ፍቅር ፍቅር የያዘው ሰው የሰው ልጅ ይቀልዳል ሌላኛው ማለት ነው እዚህ ላይ በቃ አሁን እሱ ሙድ እያያዘባት ነው ያለው። ደህና ናችሁ መጣችሁ እንደ መጣ እና በቃ ልብ ስለ ነው በቃ እየሰጠን ያለ ነው። ፍቅር በጣም ከባድ ነው። ፍቅር ፍቅር ፍቅር ፍቅር ይዞኛል፣ ወይኔ ጉዴ ምን ይሻለኛል? አለ እና በጣም ፍቅር በጣም ከባድ ነው። እውነት ለመናገር በቃ ይዞሽ አትቆጪ። ፍቅር እውንም ድንብርም ነው። ጎናችን ያለነው ነገር እቃ ራሱ ማለት ነው። እያየ ነው እንዳላየ ነው ነው የሚያደርግም ማለት ነው። በጣም ከባድ ነው ፍቅር የያዘው ሰው እውነት ለመናገር አደጋ ነው። ላይክ ሚ ነው። ኦማይ ጋድ እስኪ ኪራ በቀለ ያለብኝም ብር አምጪልኝ፣ አይደለማ። ሄሎ፣ ደህና ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን። ጠፋው? አይደለም፣ ትንሽ እኮ ስራ ቢዚ አርጎኝ። ማለቴ ያው ከትምህርቱ ጎን ለጎን የምሰራውን ስራ ለማለት ፈልጌ ነው። አው፣ ከአባ ጋር እቺ ሁለት ሶስት ቀን አልተደዋወልንም። ምን ነው ችግር አለ እንዴ የት ነው የሚመጣው እዚህ አዲስ አበባ እሺ ቆይ ልደውልለት በቃ ግን እየቀለድክ አይደለማ ምን ነው እዚህ በዚህ ጠፋሽ ምሮ ጉድ ሆንኩኝ ምኑ ማለት የምትጉድ ነው አባ ጋሼ ምኑ ነው ክፍለ ሀገር መንገድ ጀምሯል። እንዴት ሳይነግርሽ ማለት ታዲያ ደውይላቸው። እንግዲህ እዚህ ጋ ማለት ነው ዱቢ ክሬዲት እንደዚህ የምንወስድ ሰው በዛች የሱቅ ስናልፍ ማለት እንዴት እንደምንሸማቀቅ እኮ እውነት። ወይኔ አሁን ደሞ አባቱ አካላ ምን አይነት ስሜት ውስጥ እሷ ራሱ እንደምትገባ በጣም ትረበሻለች። አምላክ ይርዳሽ። ሩስን ኮኮ የሰራ ምን ይችል በቃ ጠቃጽ አንቺ ተረጋጊ። በጎ በጎ ነው አሰብነው። እሱ ማለት ምን አማራጭ አለ ወይ ም ናር ሄደን እንፈልገው እንዴ። እሱ ጥሩ ሀሳብ ነው፣ ግን ደግሞ ድንገተ ቤት ከመጡ እንዳያጡን ነዋ። መሄዶች አኪ ያልቃቸው። እሺ እናውማለን። እንዴት ታዲያ አዎ፣ ስትቀሪ ብኝኮድሽ ብዬ ነው የመጣሁት። እና በጣም ደስ የሚል ተከታታይ ቪዲዮ ነው፣ ድራማ ነው። በጣም ደስ የሚል ማለት ነው። እውነት ለመናገር በጣም የወደድኩት ድራማ ነው። ተከታተሉት።